በዓመታት ተቋርጦ የነበረው የሁመራ አየር ማረፊያ አገልግሎት መስጠት መጀመሩ ፋይዳው የጎላ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሑመራ ዞን አስተዳደር አስታወቀ። አየር መንገዱ ከአዲስ አበባ ሁመራ በረራ መጀመሩን ተከትሎ የዞኑን የልማት እንቅስቃሴ እንደሚያነቃቃም ተገልጿል። አምሳላ ሞኜ ተጨማሪ ያለው። የሁመራ አየር ማረፊያ በ2013 ዓ ም በሰሜኑ የሀገሪቱ ክፍል የተቀሰቀሰውን ጦርነት ተከትሎ አገልግሎት መስጠት ካቋረጠ አምስት ዓመታት አልፈውታል። በዚህም የዞኑ ማህበረሰብ ከሚያነሳቸው የመልካም አስተዳደር ጥያቄዎች መካከል አንዱ ሆኖ መቆየቱ ይታወቃል። የዞኑ ህዝብ ለአምስት ዓመታት ያህል ከአየር መንገዱ የሚያገኘው አገልግሎት ተቋርጦ ቢቆይም፣ ዛሬ ላይ መንግስትና አየር መንገዱ ለህዝቡ ጥያቄ ምላሽ በመስጠታቸው በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተደምለው ጋና አቅርበዋል። የአየር ማረፊያው ስራ መጀመር ባለሀብቶች በአካባቢው እንዲያለሙ ያስችላልም ብለዋል። የወልቃይት ጠገዴ ህዝብ ባለፉት አምስት የነጻነት አመታት አየር መንገዱ አገልግሎት ሳይሰጥ ተቋርጦ እንደቆየ ይታወቃል። ነገር ግን ዛሬ ደግሞ መንግስታችን እና የአየር ሲቪል አቪዬሽኑ ፍቃድ አግኝቶ ስራ ጀምሯል። በመጀመሩ የዞኑ አስተዳደርና ህዝብ እጅግ ላቅ ያለ ምስጋና ማቅረብ እንወዳለን። ባለሀብቶቻችን እንዲያለሙ ዲያስፖራዎቻችን መጥተው እንዲያለሙ እንዲንቀሳቀሱ፣ አሁን በክልላችን የገጠመን የጸጥታ ችግር ትልቅ እንቅፋት ሆኖ ቆይቷል። ይሄን አንድ ችግር ይፈታል ብለን እናስባለን። የዞኑ ህዝብ ነፃነቱን አስከብሮ ልማቱን እያፋጠነ ነው ያሉት አቶ አሸተ የአየር ማረፊያው ስራ መጀመር ለዞኑና ለሌሎች አጎራባች ዞኖች ከፍተኛ ፋይዳ እንዳለው አንስተዋል። የአካባቢውን ልማት እንደሚያነቃቃውም ጠቁመዋል። የአየር መንገድ ስራ መጀመር ለወልቃይት ጠገዴ ሰቲት ሑመራ ዞን እና ለዙሪያው ያሉ አካባቢዎች ለምዕራብ ጎንደር ዞን ጨምሮ ትልቅ ፋይዳ ያለው ነው። አካባቢው እንደሚታወቀው የልማት ሀገር ነው። በርካታ የነጭ ወርቅ ምድር ተብሎ ከሚጠሩ አካባቢዎች መካከል አንዱ ነው። አካባቢው በልማት እንዲነቃቃም የራሱ የቻለ ትርጉም አለው። አካባቢው ሰፊ የንግድና የእርሻ አካባቢ በመሆኑ አየር ማረፊያው አገልግሎት መስጠት መጀመሩ ፋይዳው ከፍተኛ መሆኑን የአገልግሎቱ ተጠቃሚዎች ላሚኮ ተናግረዋል። ይህንን ቀን በጉጉት ይጠብቁት እንደነበርም ገልጸዋል። ወንድም ገብረመድህን ይባላለሁ። ወልቃይት ጠገዴ ሰቲት ሑመራ ዞን ዳንሻ ከተማ ነዋሪ ነኝ። ሑመራ አየር መንገድ እዚህ መጀመሩ ሰፊ የእርሻና ሰፊ የንግድ ቦታ ያለው ስለሆነ ሑመራ ወልቃይት ጠገዴ የትራንስፖርት ችግር ባለበት ሰዓት ፈጥኖ ለመድረስ ኤርፖርቱ አሁን በዚህ ሰዓት በዚህ በመከር ሰዓት በስራ ሰዓት ጊዜ ነጋዴውም ገበሬውም በሚሰራበት ሰዓት ዛሬ በመድረሱ በጣም ደስ ብሎኛል። አዳነች አሳመረ ንጉሴ እባላለሁ። እኔ በቦክሌ ውጭ ነው የምኖረው እና ይሄ እዚህ ጋር ይሄ በማየታችን ነጋዴም ይሁን እንደኛ ሀገራችን ደርሰን እንደዚህ በመመለሳችን በጣም ደስ ብሎኛል። የሚበረታታ ነው። በጣም ምጠብቆ ጓጉቼ የነበረው አየር ማረፊያው በረራ የጀመረው በሳምንት ለሁለት ቀናት ሲሆን ከአዲስ አበባ ሑመራ የበረራ መነሻና መዳረሻ መሆኑን ከዞኑ አስተዳደር ያገኘነው መረጃ ያመለክታል።